ምን ሆነች? ህክምና ምናምን ጤና ጣቢያ ስርካትን ቀልል ያለ በሽታ መስሎኝ ነበር። አሁን ካሉ ሆስፒታል መውሰድ ይጣል። እንደዛ ነው የሚሻለው። ደግሞ ብዙም አታካብድ። እኔ ያለ እስካሁን ድረስ ሰራተኛ የሚባል ያላገኘሁ ከብረኙ፣ ግን እስካሁን ሰራተኛ ለጊ በፍጹም አላገኘሁም። አሁንም መጨራሽ ተስፋ ቆርጨችዋሉ። ይልቅ አሁን ለምሳ ትወጣለህ ወይስ አይ?

ማለት ተኝቶ መዋሉም እኮ ጥሩ አይደለም። ለአንቺም ያደክምሻል። አትንቀሳቀሽም ነበር ተነስቺ ነበር። እሱስ እግሬም ሰውነቴም ደግሞ አላላውስ ብሎኝ ነው ተመልሽ የተኛሁት እንጂ ተነስቺ እትዬንም ላግዛቸው ነበር። በይ ለማንኛውም ዛሬ ሆስፒታል እንሄዳለን። ተነሽ እና ልብስሽን ቀይሪ። አይ ጋሼ፣ ሆስፒታል እንኳን አልሄድም። ለምን ጋሼ? እኔ እኮ በሽታዬን አውቀዋለሁ እንዴ። ማለት ከዚህ በፊት እንደዚህ አይነት በሽታ ሞሽ አውቃል ማለት ነው። ለረጅም ጊዜ ትቱኝ ስለቆየ ጨርሶ የረሳ ይመስሉኝ ነበር መልሶ አገረሸብኝ ይመስለኝ። ማለት ሐኪሞች ነግረውሽ ወይስ? እሱማ የዘር ልክፍት ነው። አልገባኝም። ያው ከቤተሰብ የተዋረሰ በሽታ ነው እንጂ በሽታዬንም መድኃኒቱንም አውቀዋለሁ። ኦኬ። በሽታውም ትኝ ካዲያ መፍትሄው ምንድን ነው? አይ ጋሼ መድሃኒቱ እንዲህ በቀላሉ የሚገኝ ቢሆን ምን አስደበቀኝ። ግዴለሽም፣ ንገሪኝ። አሁኑኑ ሂጅ ፋርማሲ ገዝቼልሽ አመጣለሁ። ንገሪኝ ጋሼ። እሱ ያው የጥቁር በግ ደም ነው ጋሼ፣ የምንዳል የጥቁር በግ ደም። ያው ከቤተሰብ የተዋረሰ እርኩስ መንፈስ ስለሆነ

ቤቱ ነው። አሁን ያንተ ስራ እዚህ ቤት ያለውን አጠቃላይ እቃ አውጥተህ ራቅ ያለ ቦታ ወስደህ ማቃጠል አሁ አልው አልፈልገውም ይም ሱን ትችላለህ። መብትህ ነው። አሁን ማድረግ ያለብህ አውጣውና አቃጥለው ከፈለግህ ከዛ በኋላ አጠቃላይ ሙሉ ቤቱን ቀለም ትቀባልኛለህ። ስለዚህ ገምትና ምን ያህል ቀለም እንደሚያስፈልገው ትነግረኛለህ። ስራውን አሁን ነው ጀምር። በቃ እኔ ተመልሼ እመጣለሁ። እኛ ስራ ነው አታስብ። በቃ ጀምር። ጥሩ ውሳኔ ነው። እኔ የምልህ ግን ምን አይነት ቀለም ብንቀበው ይሻላል? ቀለሙማ አይቀየርም። ቀለሙ አይቀየርም። ለነገሩ ልክ ነህ። ቀለሙ ምን አደረገ ራሱን መቀባት ሁሉንም ክፍሎች በየከለራቸው መቀባት። ምን ሌሎቹ ነው? አዎ ተደግሞ ታብዟል። እንደዚህ አይነት ቀልድ አላውቅም። ሁሉም ክፍሎች ቀለም ይቀባሉ። ከዛ በኋላ እንስ አባታችን እናመጣለን ጻራ ሄሎ ወይ፣ እንዴት ነህ? እባክህ ምነው ጠፋህ? ምን ረፍት ወጥህ? በሰላም እንዴት ሆነልህ? ያ ነገር ተገኘልህ? መቼ? ኧረ እባክህ። አሁን የት ነህ? እቤት። በቃ መጣሁ መጣሁ፣ እዛው ጠብቀኝ

ወንድም እኔ በጣም ብዙ ነው የደከምኩት። ታውቃለህ እንዴት እንደደከምኩኝ አይደለ። መጨረሻ ላይ ግን በቃ ተስፋ ሳጣ በስተመጨረሻ አንተ ባልከኝ መሰረት ከአንዱ ቤት ላፈርኳት። በጣም የሚገርም ምን አንዱ ቆንቋና ደሞዝ ጨምርልኝ ብላ ትለዋለች። ከዛሬ ነገ ጨምርልሻለሁ ከዛሬ ነገ ጨምርልሻለሁ እያለ ሲያማርራት እኔ ሄድኩና አንድ ሺ ብር ስጨምርላት ላፍ አድርጌው ለካ እሷ የሰውዬው ምን ትለዋለች መሰለ የሆነ ጥቁር ደም ምናምን ዶሮ ነገር ምናምን ብላት ብቻ ስትለው ሰውየው ደንግጦ አለበለዚያ ሞት አለዋለቸው እነዚህ ካላገኘው ሰውየው ደንግጦ ፌስተራና ሲዞ አላካትም ይህ ምንድን ነው ይህ ገጠር የሆነ አምልኮ ነገር የለም የሆነ እንደ ጥንቆላ ነው ምንድን ነው ብቻ የሆነ ደንብ ጥቁር ዶሮ ምናምን እንደዛ ነገር ብለዋል። ስሟ ግማ ስሟ ጸሐይ ነ እስቲ እንግዳ መቷል። እሺ፣ መጣው እስቲ የሚጠጣ ነገር ላምጣልህ። ተጫወት ቤተሰቦች እየተቸገሯል ወይ? ልጅነት ልጅነት ትንሽ መርዳት አለብህ። ያው ከቤተሰብ የተዋረሰ እርኩስ መንፈስ ስለሆነ እሱን ካልሰጡት አይታኝ። እንደው ጋሺ ካላስቸገርኩ የጥቁር በግደን ደንበግል ስባሪ ቢጤ ቢያመጡልኝ ከተገኘም አንዱ ወሰራ ዶሮ ቢያዞሩ